ሩታዬ የኔ ጠንበለል የኔ ልዩ የኔ መልካም የኔ ማትጠገባ፣ እንግዲህ ዛሬ ለህቷ ትንሱዬ እንኳን ደስ አለሽ፣ እንኳን ለዚህ ቀን አበቃሽ አለቻት ማለት ነው። አያቸው ሩታዬ የሰውን ፍቅር እንዴት እንዳላት ፍቅር ራሱ አሰጣጥ እንዴት እንደምታውቅበት ማለት ነው። ከምሬ ነው ምላቸው፣ እንደ ሩታ አይነት ሴት እኔ አይቼ አላውቅም ማለት ነው። የኔ መልካም የኔ እንቁ እና የዛኔ ያለቀሽ ወንባ ዛሬ እንደዚህ በደስታ ስታያት ምን ተሰማሽ የኔ እናት? አንቺንም እንኳን ደስ አለሽ ሩተ፣ አንቺንም አብርሽንም እንኳን ደስ አላችሁ ማለት ነው። ምክንያቱም እንደዛው እንዳለቀሳችሁ ከትንስዬ ጋር ብዙ አልቅሳችኋል፣ ብዙ ተቸግራችኋል። በቃ የእናንተ ውጤት ነው ትንስዬ ዛሬ ይሄንን ደረጃ ለመድረስ ይሄንን ሳቅ ይሄንን ጨዋታ በቃ ሚዲያ ላይ መታ እንደዚህ ፍልቅ ልቅ ማለቷ፣ እኔ እንጃ። የእናንተ ደስታ ነው። እናንተ ናችሁ ለዚህ አደረሳችኋት። ልክ እንደ እህት ማለት ነው። እውነት በጣም እትለያላችሁ። የእኛ ጀቅናውት ገና ይሄ ትንሽ ነገር ነው። ከዚህም በላይ ታሪክ ትሰራላችሁ። እውነት እኛ ደግሞ በቃ እናንተ ታሪክ ስትሰሩ፣ እኛ ደግሞ ማየት፣ መሳቅ ጀስት እንደ ትንስዬ ማለት ነው። እንግዲህ ትንስዬ ኢንተርቪው ያስደረጓት ጊዜ አይታችሁ ይሆናል አብርሽም እንዳለቀሰ ሩታም፣ በተለይ ሩታ እንዴት እንዳለቀሰች እንደነበረ ግን ዛሬ ኢንስታግራም ላይ እንኳን ደስ አለሽ ስትላት ደግሞ እኔም በ- በጣም ነው ደስ ያለኝ፣ ምክንያቱም የሰው ደስታ የሚያስደስተው ሰው በጣም ነው ደስ የሚለው። አሰላሙ አሌይኩም ወረመቱላ ወበረካቱ። ውድ የተከበራችሁ ቤተሰቦች ሰላም ሰላም ብያለሁ በያላችሁበት። ሰላማቸው በዘዘ ተረፍረፊ በሌለኝ አይነት ቪዲዮ ከወደዳችሁ ላይክ፣ ሴድ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ግን ለምንድን ነው ሰብስክራይብ አታረጉኝ ማለት ነው? አረ ሰብስክራይብ ያርጎ አይከፈልበትም ማለት ነው። እና እሮታዬ እንግዲህ እንደምታውቁ ዛሬ በጣም ደስ ብሏታል። እኔ በነገራችን ላይ በጣም ነው ደስ እያለኝ ማለት ነው። ለምን እንደሆነ ታውቃላችሁ? በቃ ሰው አንዳንዴ የሆነ የነበራችሁበት ችግር ማያልፍ ነገር ይመስለው እና ወደኋላ በቃ ለሌላ ስሜት አይምሮ ሌላ ቦታ የሚጥል ሰው አለ። ነገር ግን ከታገሱ ሁሉም ያልፋለ የሚባል ነገር አለ እና ከታገስን ሁላችንም ያልፍልናል ማለት ነው። እና አንዳንዴ ቤተሰቦቼ ምን ይላሉ መሰላችሁ? በተለይ አባቴ ማለት ነው በጣም የሚገርም አባባል ይናገረናል ማለት ነው እና እልፍ ካሉ እልፍ ይገኛል፣ ድሃ ሞኝ ነው ሞትን ይመኛል ይላል። እዛ አባቴ ለምንድን ነው እንደዚህ የምትለው ሁል ጊዜ ስለው፣ ጊዜ የሆነ ሞኝ የሆነ ሰው በቃ ሞትን ራስን ለማጥፋት የሆነ ነገር ለማድረግ ይወስናል፣ ግን ጎበዝ ሆኖ ጠንካራ የሆነው ሰብር ያለው ሰው ታግሶ የፈለገውን ያደረጋል ይላል። አንዳንድ ነገር ቤት ውስጥ ስንበሳጭ ማለት ነው ማረሳው ነገር እና ይሄ ነገር አለ ማለት ነው። ትንሱዬ ዛሬ ታግዝ ስንት ችግር አሳልፋ ስንት መከራ አሳልፋ ዛሬ ትላንትና እንግዲህ በባልዋ ጠገብ ቆማ ታገብኛለሽ ወይ ሲላት አያቻ ደስታ አቤት ለእኛም እንደዚህ አይነት ትዳር ይወፍቀን። እንደዚህ ደስታ እውነት ከስግደት መልስ ስትመለሱ ውድ እህቶችን እንደዚህ የአማራ ህይወት ስቃይ ያለበት ችግር ያለበት ሳይሆን ደስ የሚል ህይወት አላህ ይስጣችሁ ማለት ነው። የድካማችሁ የልፋታችሁ በቃ ታውቃላችሁ፣ ስግደት ላይ ብዙ ድካም አለ፣ ብዙ ስልፋት አለ። ያንን ድካም የሚያስረሳችሁ በትዳርም በኩል ይሆን በድጅም ይሆን በቤተሰብም ይሆን በቃ ባለማችሁት ነገር አላህ ያስደሰታችሁ ማለት ነው። እና አንዳንዴ ስግደት ላይም ያላችሁ እህቶቼ፣ እውነት በጣም ነው የምትለዩት። በጣም ጀግና ናችሁ። የራሳችሁን ኑሮ ትታችሁ የሰውን ኑሮ ነው የምትኖሩት። በቃ ሞር ሰብስክራይ በማማረግ በማበረታታት ኮሜንት በመጻፍ አንዳንድ ነገር በመስጠት ያው ብዙም ነገር ብትባሉ እናንተም ትለያላችሁ። እውነት አላ ክፉ ነገር ከክፉ ነገር ይጠብቃችሁ፣ አላማችሁን ያሰባችሁት ሙልት ትርፍርፍ እይበልላችሁ እላለሁ። እንግዲህ ሩታዬ ያንቺ ውጤት ነው። እውነት ለመናገር አብርሽና ሩታ ነው ለዚህ ደረጃ ያደረሳት። አንድ ሰው ብቻ መስራቱ አይደለም ተምሬ ነው ምላችሁ። እኔ ለምሳሌ ይሄንን ዩቱብ ማለት ነው እኔ ብሰራውን ባረግበትም፣ ግን መነሻው የማን እንደሆነ ታውቃላችሁ። የአብርሽና የሩታ ናቸው። እና አንድ ቀን ደግሞ እኔም ደግሞ ትልቅ ደረጃ ደርሼ ከእናንተም ጋር አብሬ አብርሽና ሩት ተማ መሰግንበት ቀን ይመጣል ብዬ ተስፋ አድርጋለሁ። ደግሞ የሚመጣል እንሻላ በቅርብ ቀን ባላ ተስፋ አይቆረጥም እና እና አንድ ሰው የሆነ ነገር መነሻ ሲያስይዛችሁ እናንተ ደግሞ በዛ በቀጎ በዛው ናችሁ እስከቀጠላችሁ በጣም ትልቅ ቦታ ትደርሳላቸው። እንግዲህ ትንሹዬ፣ ለዚህም ደረጃ ያበቋት አንዳንድ እህቶቼ ስግደት ላይ ያሉ እህቶቼና አብርሽና ሩታ ናቸው። መነሻቸው አብርሽና ሩታ ስለሆኑ እንግዲህ ዛሬ ሩታ እንደዚህ ደርሳ ያንንም በዓይታ ዛሬ ቀን በዚህ ቀንዋ፣ እንኳን ደስ አለሽ ስላለቻት ደግሞ እኔም በጣም ነው ደስ ያለኝ። የእኔ አስታዋይ ሩታዬ፣ ክፉ ነገር አይነካሽ። አንቺም ደግሞ አላህ በሰላም ይገላግልሽ። የኔ ውድ የኔ ጠንበለል የኔ ሚስማርት የኔ ማትጠገቢ ስም አጣውልሽ እኮ የኔ ሩታዬ። እና በጣም ነው ደስ የምትሉት። እውነት የራሳችሁን ህይወት ወደኋላ ኋላ አድርጋችሁ የሰውን ህይወት ስትኖሩ በጣም ነው የሚገርመኝ። ብቻ የሰውን ሳይሆን አላ የልባችሁን አይቶ ሁሉም ነገር ያሳካላችሁ፣ ያሟላላችሁ ነው ምለው። ሌላ ምንም ነገር የምለው ነገር የለም። መልካሙን ሁሉን እናንተ የትንሱዬን ደስታ ደግሞ እናንተ በቅርብ ልጃችሁ ወልዳችሁ ደግሞ እንደዚህ ስትድሩ ያሳያችሁ። አሚን በሉሺ በኮሜንት ደግሞ አነ ድዋ ይናቅም እና አንድ ቀን ኬት እንደሚመጣ የማን ድዋ እንደሚቀበል እኮ አናቅም። አላህ ማለት ነው ተምሪ ነው ሊቀበለኝ የሚችላል። እና ውድ ቤተሰቦቼ የነበረን ቆይታ ይሄድ ነበር። በቀጣይ እስከምንገናኝ ባይ ባይ።